ሆሴ ሪል ስቴት የቦሌ ግርማ ሞገስ ሲሆነው በቦሌ መድኃኔ ዓለም ከሸገር ህንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው። ይላል ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቱን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ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 ሲጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁንኑ ይደውሉልን፣ ይጻፉልን። ባይሴቱታ ይህ አዋዜ ሰበር ነው። የራሺያው ፕሬዝደንት ቭላዲሚር ፑቲን ለዩክሬን ረጅም ርቀት መቺ ሚሳይል ማቀበል ወይም ማስታጠቅ በሞስኮና በዋሽንግተን መካከል ያለውን ግንኙነት ክፉኛ ሊጎዳው እንደሚችል፣ ነገር ግን ጦር ሜዳው ላይ ሊያመጣው የሚችል አንድም ለውጥ እንደማይኖር አስገነዘቡ። የራሺያ ጦር በጦር ግንባሩ አዝጋሚ ይሁን እንጂ ያላቋረጠ የወደፊት ግስጋሴ ላይ መሆኑንም አስታወቁ። ራስጌና ግርጌያቸው የሆኑትን ሞስኮና ፒተርስበርግን ጨምሮ አያሌ ቁልፍ ከተሞቻቸውን ሊያነቡጭ ስለሚችለው ቶማ ክሩዝ ሚሳኤል ዩክሬናዊ ደመኛቸው ፕሬዚደንት ቮሎዲሚር ዘሌንስኪ እጅ የመግባቱን እድል አስመልክተው ሲናገሩም የጦርነቱን ክፋት ወደ ሌላ ደረጃ የሚያባብስና የሞስኮና የዋሽንግተን ግንኙነትን በዛው መጠን የሚያጎሽ አይነተኛ ለውጥ እንደሚሆን በሀገራቸው ለሚዘጋጀው አንድ መድረክ ተናግረዋል። ትናንት መድረኩ በሀገራቸው የጥቁር ባህር መዝናኛ ከተማ ሶቺም የዓለም አቀፍ የውጭ ፖሊሲ ኤክስፐርቶች መድረክ ነው። ፑቲን 2500 ኪሎ ሜትር ዘልቆ የሚያጠነጋው ቶማሃውክ ተምዘግዛጊ ሚሳኤል ዩክሬን እጅ ቢገባ ራሽያ ላይ ጉዳት የሚያደርስ ቢሆንም የራሽያ አየር መከላከያዎች ለዚህ አዲስ ስጋት መመከቻ ፈጥነው ይዘይዱለታል ብለዋል። ከቶም ቢሆን ግን የኃይል ሚዛኑ አይዛባም ብለዋል። ፕሬዝደንቱም የራሽያ ጦር ሳያሰልስ ወደ ዩክሬን እየገፋ መሆኑን እያሰመሩበት፣ ፕሬዝደንት ዶናልድ ትራምፕ ሀያሉ ጦራቸውን በሦስት ዓመት ተኩል ጊዜ ውስጥ እንኳ ትንሿን ጎረቤታቸውን ማሸነፍ ያልቻለ የወረቀት ነብር ሲሉ መናኛ አድርገው ማቅረባቸውን በተመለከተም ለቀረበላቸው ጥያቄ ሲመልሱ ፑቲን ራሽያ የገጠመችው ሁሉም የኔቶ አባል ሀገራት ከጀርባዋ ከሚረባረቡላት ኪየቭ ጋር መሆኑን አስታውሰዋል። እየተዋጋን ያለነው ከመላው የኔቶ ቡድን ጋር ነው አሉ ፑቲን በምላሻቸው። እንዲህም ሆኖ ነው ወደፊት የምንገሰግስና በራስ የምንተማመን እና እኛ የወረቀት ነብር፣ ኔቶስ ምን ይሆን ሲሉ ፕሬዚደንት ዶናልድ ትራምፕ ሊመልሱ የሚቸግራቸውን ጥያቄ ብቻ ሳይሆን ተግዳሮትም አቅርበዋል እኛ የወረቀት ነብር አሉ ፑቲን ሀበሻ ወይነዶ በሚለው ስሜት እየተሰለሰሉ እኛ የወረቀት ነብር እንግዲያውስ ይህን የወረቀት ነብር ይፈትኑታ ብለዋል ለትራምፕ ዋይት ሀውስ ለዚህ የኃያሉ ፑቲን ተግዳሮት ምላሽ ከመስጠት ጦሟል። ከአሜሪካዊ አቻቸው ቁመና መዳጎስ፣ ገርጀፍጀፍ ማለትና በሐኪም የተረጋገጠ የደም መርጋት ዐይነት የጤና መታወክ የእጃቸው ግራ መዳፍ ጀርባ ላይ እና ዐይናቸው ስር ማይታይባቸው አጠር ስትር ቁፍጥንና ቀለል ብለው የሚታዩት ፕሬዚደንት ቭላድሚር ፑቲን አሜሪካዊ አቻቸው ዶናልድ ትራምፕን የሚያመሰግኑበትን ምክንያትም አላጡም። የዩክሬን ጦርነትን በሰላም ለመቋጨት የሚያደርጉትን ጥረት በክብር አመስግነዋል። በአሜሪካ አላስካ ከተማ ሁለቱ ሃያላን ርዕሰ ብሔራትን ያገናኘውንም ስብሰባ ፍሬያማ ብለውታል። የዩክሬንን ቀውስ ለመፍታት የሚያስችለንን መንገድ ለመፈለግ መሞከራችን ጥሩ ነበር ብለዋል። ከትራምፕ ጋር መነጋገርም የሚመቻቸው እንደሆነ አክለዋል። ፑቲን በሁለቱ ልዕለ ሀያላን መንግስታት መካከል የቀረውንና የፊታችን የካቲት ወር የሚያበቃውን የኒውክሌር ጦር መሳሪያ ቁጥጥር ስምምነት በአንድ ዓመት ለማራዘም ያቀረቡትን ሐሳብ በድጋሚ አረጋግጠዋል። በፈረንጅ 2010 የደረሱት አዲሱና ስታርት ተብሎ የሚታወቀው ስትራቴጂክ አርምስ ሪዳክሽን ትሪቲ የስትራቴጂክ ጦር መሳሪያዎች ቀነሳ ስምምነት ሁለቱ አገሮች ከ1550 በላይ የኒውክሌር አረሮችን ለተኩስ ዝግጁ አድርገው እንዳይጠምዱና 700 ሚሳይሎችንና ቦምብጣዮችን ብቻ ዝግጁ እንዲያደርጉ የሚገድብ ነው። ይሁንና ፑቲን አሜሪካኖች ይህን ስምምነት የማይፈልጉት ከሆነ እኛም አንፈልገውም ብለዋል። ከዚህ አንጻር ምንም አይነት ስጋት እንደማይሰማቸው ሲናገሩም በኒውክሊየር ጋሻዎቻችን መተማመን ይሰማናል ብለዋል ፑቲን። ፑቲን በዚህ በኩል ፕሬዚደንት ትራምፕን በማመስገን የሆነ የጋራ ጥቅሞች እንዳሏቸው ለማመልከት ሲሞክሩ፣ በሌላ በኩል ለአውሮፓውያን አገሮች ደግሞ አታርፉም እንዲህ የሚል ብርቱ ማስጠንቀቂያ ሰንዝረዋል። ነዳጆቻችንን ተሸክመው ወደ ዓለም ገበያ የሚሄዱ መርከቦቻችንን አትያዙ ብለዋል። እንዲህ አይነት ድርጊታችሁ ከባሕር ውንብድና ማይተናነስና የእኛን ኃይለኛ ምላሽ ሊያጭር የሚችል ብቻ ሳይሆን የዓለም የነዳጅ ገበያን የሚያናጋ ነው ሲሉ አስጠንቅቀዋል። በፈረንሳይ የአትላንቲክ ዳርቻ ስለተያዘውና ፕሬዚደንት ኢማኑኤል ማክሮን ከራሽያ ዕድሜ ፈጅ አሮጌ የማዕቀብ መስበሪያ ህቡ ነዳጅ ጫኝ መርከቦች አንዷ ነች በማለት የያዙትን አቋም በተመለከተ ተጠይቀው ሲመልሱ ማክሮን ራሱን በውስጥ ከገጠመው ችግሮች ትኩረት ለማስቀየር የሚያደርገው ነው ካሉ በኋላ የእኛ ናፖሊዮን ሲሉ በማክሮን ተሳልቀዋል። ፑቲን ምዕራባውያን ከእንዲህ አይነቱ የባሕር ውንብድና እንዲታቀበው አስጠንቅቀው የዓለም አቀፍ የባሕር ህግን የሚጻረርና ወታደራዊ የሚያጭር ግጭት የሚያጭር ነው ብለዋል። ድርጅታቸውን ወንበድና ነው ከባሕር ወንበዴዎች ጋር መጨረሻ ላይ ምታደርጋለህ? ታወድማቸዋለህ ሲሉ ራሺያ መተኮስ እንደምትጀምር አስጠንቅቀዋል። ኢሳያስ፣ ፕሬዚደንት ቭላዲሚር ፑቲን በእውነት በፊት ከነበራቸው ሁኔታ በጣም እየተቀየሩ ነው የመጡት አሁን የእሳቸውን አስተያየት ለመስማት ብዙ ጊዜ መጠበቅ ያስፈልጋል። ቢያንስ በዚህ ባለፈው ዓመት እንዳየሁት ሁለት ወር ሶስት ወር መካከል ካልሆነ በስተቀር በተደጋጋሚ አስተያየት ሲሰጡ አትሰማም። ስለዚህ ንግግራቸው ሬር እየሆነ ነው እና ይሄ እንግዲህ የሶቺ መድረክ ከእሳቸው እንድንሰማ እድል የሰጠን ነው ሌላ ሌሎች ርምጦች አክለው ተናግረው ነበረ። ለምሳሌ የቻርሊ ከርክ የተባለው የአሜሪካ ኮንሰርቫቲቭ ድምፅ ሁነኛ ድምፅ መገደልን በተመለከተ ተጠይቀው ነበረ። በሰጡት አስተያየት ምንድን ያሉት ይሄ የአሜሪካ ማህበረሰብ ምን ያህል በጥልቁ መከፋፈሉን የሚያሳይ ነው። አሜሪካ ማህበረሰብ በውስጡ የተፈጠረውን ኃይለኛ መለያየት የሚያሳይ ነው በማለት ቻርሊ ከርክን አድንቀውታል። ኮንሰርቫቲቭ ድምፅ ወይም ወጋ አጥባቂ ድምፅ የምንለው በተለይ በአሁኑ ጊዜ ራሽያ ብቻ ሳትሆን በኔቶ መካከል ውስጥ ይህንን ወጋ አጥባቂ ድምፅ በማሰማት ሆድና ጀርባ እየሆነች የመጣቸው ሃንጋሪ ማብራ መጠቀስ አለባት። ሳያስ በባህላቸው ማንነታቸው ለምሳሌ ራሺያ ማንነቷ የኦርቶዶክስ ክርስትና ላይ የተመሰረተ ነው። ባህሏም ከዛ የወጣ ነው። ስለዚህ በዚህ አስተምሯ ውስጥ ያሉ ባህልና ወጎች መጠበቅ አለባቸው። እና ራሽያ ይህን ጦርነት አንዱ ከምታቀርብበት ነገር አሁን አሜሪካ ውስጥ ቻርሊ ከርክን በአደባባይ እንዲገደል ያደረጉ ኃይሎችንም ነው ራሽያ እየተዋጋቻለች የሚል ነው። ቻርሊ ከርክ አሜሪካ ምንድነች? አሜሪካ ምንድነው? ካልቸር መሰረቷ ማንነት መሠረቷ ምንድን ነው? ጁዶ ክርስቲያን ካልቸር ነው ያላት ይሁዲ ክርስትና ባህል ነው ያላት ማነው አሜሪካ? እዚህ ላይ ተመስርቶ ባህሏ ውስጥ የምታገኛቸው እሴቶች የጋብቻ ክቡርነት፣ እንደዚህ እንደዚህ አይነት ነገሮች እያለ ይሄንን ነው የሚናገረው። እና ሌሎች ነገሮች ሌሎች ነገሮችን ደግሞ መሞገስ ነው ልጁ መሆን የለበትም አይደለም የደረስንበት ድምዳሜ ይህንን የሚያደርግ ልጅ ነው። ስለዚህ ይሄ የራሽያን ራሽያ ምትለው ይህንን ነው። ስለዚህ የዩክሬንን ጦርነት ራሱ የባህል ጦርነት አርጋም ነው የምታቀርበው እና ቭላዲሚር ፑቲን በጀግና ደረጃ አይተውታል ማለት ነው። ማነው ቻርሊ ከርክን እሱን መገደል የአሜሪካንን ማህበረሰብ ያለበትን የማህበረሰብ መፈራቀቅ እርስ በርስ እሱን የሚያሳይ ነው ብለዋል። ኢሳያስ፣ ሩሲያው መሪ ቭላድሚር ፑቲን ከአሁን በፊት ቀይ መስመር የሚሏቸው በጣም በተደጋጋሚ ቀይ መስመር ቀይ መስመር ይሉ ነበር እና አሁን ግን እጅግ በጣም ከባባድ መሳሪያዎች ለዩክሬን በእጃ ዙር የሚደርስባቸው ሁኔታዎች ሲፈጠሩ ቀይ መስመር የሚለውን አልተጠቀሙም። ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔ ዓለም ከሸገር ህንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቱን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ ቪላዲሚር ፑቲን እንዳልከው ይሄ ቀይ በስመር ነው የሚል እሱም ብቻ ሳይሆን ወደ ኒውክሌር አርማጌዶን የመሄድ የአሁኑን የቭላዲሚር ፑቲን ንግግርን በራስ መተማመን የሰፈነበት ማለት ይቻላል እና አሜሪካ ይህንን መሳሪያ በተመለከተ የጦርነት ሁኔታ ለውጠዋል። ራሺያ ላይ ጉዳት ያደርሳል በውስጥ ተዋቂነት ራሽያም የባሰ ጉዳት ማድረስ የምትችልበት መንገድ እንደሚኖራት፣ ለዚህ መከላከያ ደግሞ ፈጥና መፍትሄ እንደምታገኝለት እና ይሄም ነገ የመደበኛው ጦርነት አካል ሆኖ ግን የጦርነቱን ደረጃ ከፍ አድርጎት የሚቀጥል መሆኑን የሚያመለክተው ንግግራቸው ይሄ መሆኑም ደግሞ በዋሽንግተን እና በሞስኮ መካከል አሁን የምታየውን አክል ለምሳሌም በራሽያ በኩል በሁለቱ ሀገሮች መካከል ግንኙነት እንዲኖር ጥረት የማድረግ ነገር አለ። ከዶናልድ ትራምፕ ጋር የተፈጠሩ አንዳንድ መልካም ሁኔታዎች እንዳይጠፉ የመፈለግ ነገር አለ። ይህንን በፕሬዝደንቱን ከማመስገናቸው አኳያ የምትመለከተው ነው። ነገር ግን ይህ መሳሪያ የሚሰጥ ከሆነ ግን እና በተግባር ይህ መሳሪያ ውሎ የሚታይበት ጊዜና ወቅት ሲመጣ ራሽያ አሁን ስለ ዶናልድ ትራምፕ አሜሪካ ሊሰማት እና ሊኖራት ከምትፈልገው ግንኙነት ሙሉ በሙሉ ፊቷን ልታዞር እንደምችል የሚያሳይ ነው። ስለዚህ የበፊቱን አይነት ይሄን ብታደርጉ ቀይ መስመራችን ነው፣ ሌሎች መሳ እንደዚህ የሚል ነገር የለውም ንግግራቸው። ከዚህ አንጻር ምናልባት የተሻለ በራስ መተማመን የሚታይበት ንግግር ነው። ግስጋሴን አላቆምኩም ሲሉ ምን ለማለት ነው? በዩክሬን እና በሩሲያ መካከል ባለው ጦርነት ተጨማሪ ተጨባጭ ድሎች አሉ ለማለት ነው። ሆሴ ሪል ስቴት የቦሌ ግርማ ሞገስ ሲሆነው በቦሌ መድኃኔ ዓለም ከሸገር ህንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ አዎ፣ አሉ። በተጨባጭ በየጊዜው እናያለን እኮ መንደሮች፣ አሁን ለምሳሌ ባለፉት ሶስት ወራት አራት ወራት እንዲያሉ ያስቀምጣሉ። አራት ሺ ካሬ ኪሎ ሜትር እንደዚህ የሚባሉ የሚቀመጡ ቁጥሮች አሉ በተለያዩ ቦታዎች ላይ በተለይ የራሽያ ጦር ወደፊት ሄዱ። እውነት ነው። አካሄዱ ግን ምናልባት አሁን እንዴት ነው ልናስብ የምንችለው? አሁን አስቸጋሪ የሚያደርገው ብዙ ጊዜ ብዙዎቻችን የብሊስክሬግ አይነት ነገር ነው የምንፈልገው፣ ላይኬ ፈጣን ደምሳሽ እና ነገር ነው የምንፈልገው። ግን ጦርነቱ እንደዛ አይደለም። ጦርነቱን አሁን ፕሬዚደንቱ የሚናገሩት ምንድን ነው? ሰላሳ ሁለቱ የኔቶ ሀገራት ከኋላዋ ከሚረባረቡላት ዩክሬን ጋር ነው የምንዋጋው ብለዋል። ስለዚህ ራሽያ የምትዋጋበትን ስፋት የሚያመለክት ነው፣ ክብደት እና በዚህ ውስጥ ነው ከኋላ ቅድም እኛ እንደምንጠብቀው አይነት ግስጋሴና አሸናፊነት ሊሰጧት የሚችሏት የሚያስችሏት ኃይሎች፣ አቅሞች፣ መሳሪያዎች፣ ስልቶች፣ አካሄዶች ሁሉ ነገር ከኋላ ይመከርበታል። ከኋላ ማክሸፊያው መበገሪያው ይታሰብበታል፣ ይዘጋጅበታል፣ ጥቅም ላይ ይውልበታል። እና በዚህ አይነት እጅግ ተመጣጣኝ ሀያል እንትን ውስጥ እስቲል ግን እኛ ወደፊት መግፋት ቀጥለናል ነው። አዝጋሚ ይሁን እንጂ በአንድ ቀን ዘለን አንድ ከተማ እንያዝ እንጂ መንደር ለመንደር ሕንፃ በህንፃ በመያዝ ወደ ግባችን እየጠጋን ነው የሚል ነው አነጋገራቸው። ለምሳሌ ኮፒያንስክ የምትባለውን ከተማ በጣም ቁልፍ ናት፣ እሷም እንደዚሁ እሷን ለመያዝ አንድ ዓመት ነው የፈጀው፣ ኦልሞስት ገና አልተያዘችም። እና ይህን ያህል አዝጋሚ ይሁን እንጂ ዞሮ ዞሮ ግን ወራት ዓመታት በተቆጠሩ ቁጥር ራሺያ ወደ ግቧ በየቀኑ እየተጸጋች ነው የሚል ነው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንል። ባየሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።